ፅጌ ይህን ቀለበት ሳስረልሽ ይህን ቀለበት ሳደርግልሽ ለእኛ ዙሪያ ያሉ የራሳቸው ሰዎች የምንላቸው ቃል ኪዳን ማለት ደግሞ በቃ ትልቅ ነገር ነው ቃል ማለት ያው ነው በቃ እግዚአብሔር ራሱ በጣም ትልቅ ነገር ነው ከባድ ነገር ነው ቀልድ አይደለም የሚያዝ ነው ቀለበት ማለት ምን ችግር አለው አንተ እኮ ቀልድ ስላልክ ነው ምንም ችግር የለውም እኔ እቀበልሀለሁ አንተ አትጨናነቅ እሷም እንድትጎዳ አልፈልግም። ቢያንስ ጥሩ ጊዜ ያሳልፈናል። ምርጥ ጓደኛ የነበረች በጣም ሞዳት ጓደኛ፣ የምንተሳሰብ ጓደኛሞች ነበረን። እንዲ እንድትጎዳ አልፈልግም። እስከ ዛሬም ስታገል የነበረው ለእሱ ነው። ያ ደግሞ ወይኔ ያስደስተኛል። እሷንም ስለሚያስደስታት ገብተዋል። ዳጊ ማመን አቃተኝ። የህልሜን ንግስት የኒያረኩና ብሩቅን መጣ ህይወት ሊታድስ ሰላም ሰላም ውድ ቤተሰብ፣ እንዴት እንዴት አላችሁልን? እኛ ለላችሁ ፈጣሪ የተመሰገነ ሁ ፈጣሪ ይመስገን። ብቻ እናንተም በያላችሁበት ሰላም ሁኑልን። ዛሬ አልመጣም ብዬ የነበረ፣ ያው እንዳልኳችሁ ነው። ህይወት ታስደስታችኋለችም ታስከፋችኋለችም። በአሰባቸዋት መንገድ ፈጽማ ልትሄዳ አትችልም። ከዚህ በፊት ያልኩት ነው። አልመጣም ብዬ የነበርኩት ልጅ እንደመጣ ያስገደደኝ የሆነ ነገር አለ ያው ቀን በቀን አዳዲስ ነገር ነው የሚፈጠረው። ገብታችኋል። ሁሌ ባሰባችሁበት መንገድ ነገሮች አይሄዱላችሁ። ዛሬ ከፍቶኛልም አልከፋኝምም የሆነ ወላዋይ ስሜት ላይ ነው ያለሁት። ምክንያቱም በአንዳንድ ነገሮች ሊከፋችሁ ይችላል። ከፍቶኛል፣ በአንዳንድ ነገር ግን ሁሌ በግድ መሆን የሚችሉ ነገሮች አሉም። አንዳንድ ነገሮች እንደምታስቧቸው እናንተ በፈለገባቸውባቸው መንገዶች ማን ነው እናንተ በፈለጋችኋቸው መንገዶች ሊሄድላቸው አይችልም። እሱን እሱን የተረዳሁት ቆሜ እንዳስብ ያደረገኝ የእናንተ ኮሜንቶችም አሉ ምናምን ለሰው ፍላጎት ስል ራሴን አንዳንዴ አሳልፋቸው አሳልፋችሁ መስጠትን ቆንጆ ነው። ነገሮቹ ላይ ባሰባችሁባቸው ስለማይሄዱ ማለት ነው ሁሌ እኔ ብቻ ትክክል ሊሆን ደግሞ ልካረላ ያው ስለምን እንደማወራ ታውቃላችሁ። ያው ከህይወታችሁ ወጥቻለሁ ብያቸው ነበረ፣ ጽጌና ዳጊ። ያው ከህይወታቸው ለመውጣት ወስኜ ወጥቼ ነበረ፣ ግን አንድ ነገር ማድረግ እንዳለብኝ ነው የተሰማኝ። ምክንያቱም እኔ ማስብላት እኔ መውዳት ልጅ ነች ጽጌ፣ እንድትጎዳብኝ አልፈልግም። ከኔ ጋ ብዙ ጸዳዴ ነገሮች፣ ጥሩ ጥሩ ጊዜያትን አሳልፈናል በጣም ማለት ለራሳቸውም አልችላለው ማለት ነው። እንደዚህ ሊያደርጉኝ የቻሉ ጊዜያቶችን አሳልፈናል። ሶ እነዚህ ነገሮች በቀላሉ ለመርሳት ባልችልም እሱን ነገር ለሷ ስል መተው አለብኝ ብዬ አስቤያለሁ። እሷ አብረን አሳልፈናቸው ወይ ቦታ አልሰጠቻቸውም ወይም ደግሞ ማስታወስ አትፈልገ ያን ነገር አላውቅም እሱን ወይ ደግሞ እልህም ይዟት ከሆነ አላውቅም። ከኔ ጋ ግራ የገባኝ እሱ ነው። በደንብ እርግጠኛ ሆናችሁ እንዳትወስኑ የሚያረጋችሁ ነገር እሱ ነው። ግን ቢሆንም አሰብኩበት፣ በጣም በጣም አሰብኩበት። ልክ ያልሆነ ነገር ነው። በቃ እያረግኩት ያለው ነገር ልክ አይደለም ብዬ ነው የተረዳሁት። ማለት ለእኔ የግሌን ስሜት ብቻ እንትን ለማለት እኔ ያን ያሳለፍነውን ነገር ያን ጥሩ ጊዜ ለማስቀረት ወደ ነበረበት ለመመለስ ከአደጋ ለመጠበቅ ነው እንትን ስለ ነበር ያን ነገር ላለማጣት ማለት ነው። ያሳለፍነውን ነገር ላለማጣት ነበር የምጥረው። ኦልሬዲ ያጣሁት አይነት ነገር ስሜት ተሰምቶኛል። ለዛ ነው ትንሽ አዝኜ የነበረው። ትላንት መጥቶ ዳጊ ሊያዋራኝ ሞክሮ ነበረ ማለት አሁን ላይ ካረፈደ በኋላ ስሜቴን አውጥቼ ለእሱ እንደዚህ እንደዚህ ማለቱት ስላልታየኝ ነው። ትንሽ ሴንሲቲቭም ስሜት አወኝ ሰዋራ የነበረው ይህን ስሜት አይነት ደግሞ እናንተ አልወደዳችሁትም። እናንተ ቤተሰቦቻችን ናችሁ፣ ቤተሰቦቼ ናችሁ። እናንተ ማስቀየም አልፈልግም። እንደዛ አይነት ባህሪ ነይ ላይ እንድታየው አልፈልግም። ያው እንደዛ አይነት ባህሪ ነይ ላይ እያያችሁ ያላችሁት ያለኝን ስሜት አውጥቼ መናገር ስላልፈለግኩ ነው። ምክንያቱም ይታያል፣ ግን ማየት ካልተቻለ ማውራቱ ማለት ያን ሰው ስሜታችሁን አይቶ መረዳት ካልቻለ ንግግራችሁም ሊገባው አይችልም በሚለው ነገር ስለማስብ እንጂ ያን ያክል ጩኸታም እንዳልሆንኩ ታውቃላችሁ ያን ያክል ሰው ላይ ግልፍተኛ እንዳልሆንኩ ሰውን ለማስቀየም መምሮጥ ሰው እንዳልሆንኩ ታውቃላችሁ ከዚህ በፊት ሳረጋችሁ የነበሩትን ነገሮች ታውቃላችሁ ከተታ አሁን ላይ እንደዚህ ትንንሽ ነገሮች ተፈጠሩና የኔ ስሜት ወደዚኛው የሚቀየርበት ነገር ምንም ነገር የለም ኦልሬዲ አሪፍ ጊዜ ያሳልፈናል ከእሷ ጋር ደስ የሚሉ የጓደኝነት ጊዜያቶች ነበሩን። በግድም ቢሆን ሳልፈልግም ቢሆን እነዛን ነገሮች ለማጣት ተገድደናል፣ ተገድጃለሁ ልበል ሆኔ። ምክንያቱም እየተሰማኝ ያለው ነገር እኔ ብቻ እንዳላጣቸው እየጣርኩ ስለመሰለኝ ማለት ነው። እንደነገርኳችሁ ነው። አንድን ነገር ሁሌ እኔ ነው ትክክል፣ እኔ ትክክል ወደ እኔ በግድ ማድረግ አልችልም። የመረጠችው ምርጫ አለ፣ ያ ምርጫውን ደግሞ ማክበር አለብኝ። ፍቅርህን ግለጽላት፣ አፈቅራት አለህ፣ ፍቅርህን እስካልገለጽክላት ድረስ ልትረዳህ አትችልም። ምናም እያላችሁኝ ነበረ። ተግባራችሁ ያልገባው ሰው ንግግራችሁ ሊገባው አልብላችሁ መጠበቅ አይጠበቅባችሁ ገብቶቿል። ሶ እኔ ተጨቃጫቂ መሆን አልፈልግም። ከዚህም በላይ ደግሞ እናንተ እንድጠሉኝ አልፈልግም። በጣም እንትን እያላችሁ ስለሆነ ተዋቸው፣ እነሱ ሁለታቸው አምራሉ ብላችሁኛል። እሷም ደስተኛ ከሆነች እናንተ ነው የሚያስደስታችሁ ከሆነ እሱንም ዳጊ ነው የሚያስደስተው ከሆነ አንዳንዴ ለ ለሰው ደስታ ብላችሁ የራሳችሁን እንትን ማጣት ግድ ነው። በተለይ ደግሞ ለምትወዱት ሰው፣ ለምታስቡለት ሰው፣ የእኔ ብላችሁ ለምታስቡት ሰው ዋጋ መክፈል አሪፍ ነው። ከነሱ መሀልም ደግሞ እናንተ እወዳቸዋለሁ፣ የእኔ የምላቸው ቤተሰቦች ናቸው። እናንተም እንድትከፉ አልፈልግም። ከእናንተም ደስታ ደስታ የማውጣት ችግር የለውም። ለጸጌም ቢሆን ብዙ ጸዳዴ ጊዜያቶች አሳልፈናል። ማለት ቦታ አትስጣቸው አትስጣቸው አላቅም። ለእኔ ግን ትልቅ ቦታ ያላቸው ማለት ሁሌም የማስታወሳቸው አይነት ማለት ነው። ከዛም በፊት የሴት ጓደኛ ኖሮ እኛ ያቅም እኔ ታውቃላችሁ። ኢቨን አይናፋር ምናምን ነበር ምትሉኝ። ያንን አይናፋርነት እንኳን ሰብሬ ነው ከእሷ ጋር ጓደኛ የሆንክኑት። ገብቷችኋል። ያንን ስሜት ማሸነፍ በራሱ ትልቅ ነው። ትልቅ ነገር ነው። በጣም ከባድ ነገር ነው። እኔ ሴት እስከ ማውራት እስከሚከብደኝ ድረስ ነው መታቆም። እናንተ በጣም እንደምፈራት ታውቃላችሁ። ያንን ፍርሃቴን ግን ለሷ ሳያት በቃ ጥሩ ልጅ ነች ፅጌ። በጣም ደስ የምትል ልጅ ነች። በጣም ለሰው ታስባለች። የምታስብልኝን አስተሳሰብ እያየው ያንን ስሜቴን አሸነፌ ነው ከእሷ ጋር ጓደኛ የሆንኩት የመጀመሪያ ይነች ነው በቃ ገብቷቸዋል። ግን ያ ነገር እሷ ጋር ቫሊው ከሌለው ከእኔ የተሻለ ሰው ካለ የማትፈለጉበት ቦታ ለመቆየት ትርፍ ውርደት፣ ስድብ፣ ልክ አሁን እንደምትሰደበው ማለት ነው። ለእሱ እሱ ነው በቃ ያለው ሶ እሱን ነገር ማስቆም ስላለብኝ ነው። ብቻ ብዙ አላውራባችሁ። ዛሬ የሆነ ትልቅ ነገር አስቤ ነው የመጣሁት። ማለት እኔን እስካልመረጠች ድረስ ማለቱም ይከብዳል ግን ለእኔ ቦታ እስከሌላት ድረስ ለሆነ ሰው ቦታ ለሱ ቦታ እስካላት ድረስ እሱ ለሷ ምን ያክል ቦታ አለው የሚለውን ነገር ማረጋገጥ ፈልጋለሁ። ምን ያክል ቦታ እንዳላት፣ ምን ያክል ቦታ እንዳለው ማወቅ ፈልጋለሁ። ሁለቱ መሀል ላይ ያለውን ነገር እርግጠኛ መሆን ፈልጋለሁ። እንደሚወዳትም ማወቅ ፈልጋለሁ። እንዲጎዳት አልፈልግም። እንኳን እሷ ማንም ሰው እንዲጎዳ አልፈልግም። እኔ እንኳን አብራኝ የነበረችን ልጅ ይቅርና እሷ እንድትጎዳ አልፈልግም። እንዳትጎዳ ለማድረግ የሚችለው እኔ ነኝ። በነገሮች እርግጠኛው እኔ ማለት ነው። እና ያሰብኩት ነገር እኔን ይጎዳኛል። አዎ፣ እኔን ልቤን ይሰባብረዋል። አዎ፣ በደንብ ነው የሚሰብረው። ግን እሷን ያስደስታት ከሆነ ችግር የለውም። ብቻ እሷ ደስተኛ መሆኗ ነው። እሷ ከእሱ ጋር ደስተኛ ሆና መቀጠሏ ነው እንጂ የእኔ እንትን ችግር የለውም። እሱ ግን እንዳይጎዳት አልፈልገን። አሁንም ደጋግሜ የመናገር የምፈልገው ነገር ጽጌ በዳጊ እንድትጎዳ አልፈልግም። አይ ቲንክ የመረጠች ይመስለኛል እርግጠኛ ባልሆንም እሷ በሱ ደስተኛ ነች። ስለዚህ እሱ በእሷ ምን ያክል ደስተኛ ነው? ዳጊ ለጽጌ ምን ያክል ቦታ አለ? ይወዳታል ወይ? እውነት ግንኙነት አላቸው? ግንኙነታቸውን ይፈልገዋል ወይ የሚለውን ነገር እርግጠኛ መሆን ስላለብኝ አንድ ትልቅ ነገር ይዤ መጥቻለሁ። እንደምታዩት ነው። ቀለበት ነው። ቀለበት ነው ስላችሁ ይህን ነገር ለመውሰን ብዙ ከራሴ ጋር ታግያለሁ። ግን በቃ ይህን ነገር ለእሷ ለማድረግ ብዙ ነገር ጥሬ ያለው ብዙ ነገር አሰብ ያለው፣ ራሴን እንደሚጎዳኝ እያወቅኩ ነው ያደረግኩት። ግን ይሁን፣ ከእሷ ደስታ የሚበልጥብኝ ነገር የለም። ለምትወዱት ሰው የእናንተ ደስታ ማጣት የተለመደ ነገር ነው። ስለዚህ ይህን ቀለበት ዳጊ ምን ያክል እንደሚወዳት ማረጋገጫ ይሆነኛል ብዬ ስላሰብኩኝ ከወደዳት ያደርግላታል። የምር የፍቅር ግንኙነት ካላቸው በጣም የሚዋደዱ ከሆነ ያደርግላታል። ስለዚህ እኔ ከዳጊ ጋርም ያን ያክል ሀሳብ ውስጥ መግባት አልፈልግም። ምርጥ ልጅ ነው። እኔም ደግሞ እንደዛ ግልፍተኛ፣ ወንኩት ባለጌ ወይም ደግሞ ከሰው ጋር በስነስርዓት ማውራት የማልችል ሰው ሆኜ ሳይሆን ያው የምፈልገው የምወደውን ነገር የሚያሳጣኝ አይነት ነገር መስሎ ስለታየኝ ነው እንደዚ ሆንኩት። አሁንም ቢሆን ችግር የለውም ብቻ ይህን ቀለበት አድርግላት ልለው ነው ዛሬ የመጣሁት። የሚወዳት ከሆነ ያደርገዋል። ስለዚህ ዋጋም ከፍዬ ቢሆን ለዚህ ነገር ማሳካት አለብኝ ዛሬ። ብቻ ሁለቱንም ጠርቻቸዋለሁ እዚህ ቦታ ያው ሁሌ የምንገናኝበት ቦታ እነሱም የሚቀመጡበት ቦታ ስለነበረ እዚህ ቦታ ድጋሚ መጥቻለሁ። እዚሁ ቦታን ነው የጠራዋቸው። አክብረውኝ ይመጣሉ ብለውኛል። ለዛ በጣም ነው የማመሰግነው። ይህ ቪዲዮ ምናልባት የመጨረሻ ነው ከእነሱ ጋር፣ ከዚህ በኋላ አታዩኝም። ስለዚህ ር ለእነሱ በስጦታ መልኩ አበርክቼ እኔም ሰላሜን አግኝቼ ከእነሱ ሙሉ በሙሉ ነጻ መሆን ይፈልጋለሁ። ብቻ እስካሁን ይመጣሉ ብዬ አስባለሁ

ልቤ ሰላም በዋለ። መውደድ መዋደዱ ከሆነ ሚስጢሩ አይሻለኝም ሞይ ግልጹን መናገሩ ፍቅሬ ታውቆት ባደባባይ

እንኳን ዳላመጣች ነው። ባል አምሮብሻል። አመሰግናለሁ። ሰው ስላለ መሰለኝ በጣም አማረብኝ። አዎ እ ማማረሽ ደግሞ እንዲጠፋ አልፈልግም። ለዛ ነው እድሜል ልስ ለሰ አመሰግን ልስ ነው የመጣው ዛሬ። ደግሞ ምን ታገኝቶ ነው ምናም ተባለች እም ፈልጊያችሁ ነው ማለት ስትፈልገን፣ ያው ጭቅጭቅ የሌለው ቢሆን ደስ ይለኛል። እንዴ፣ አረ በታምር ጭቅጭቅ ሊኖረው አይችልም። አይኖረውም፣ የለውም ከዚህ በኋላም አይኖርም። እሺ፣ ዛሬ ለእናንተ ነው ትልቅ ነገር ነው አዘጋጅ የመጣሁት። ያስደስታችኋል። አይ፣ ነው እኔ ነው ሊያስከፋኝ ይችላል። አንተ ለኛስበል አ አይከለብ ነው ብዙ አስብ ያለው ብዙ ላለማድረግ ሞክር ያለው ግን ችግር የለውም ለመወሰን ብዙ ብዙ ብጥርም ከነገሮች እያሰብኳቸው እየሆኑ ስላሉ። እንደማስባቸው እየሆኑ ስላልሆነ፣ ምክንያቱም እኔ እናንተ ተሳዳድበን ተጫቃጭቀን የምንለያዩ ሰዎች አደለም። እሱን እኔም ስለማልፈልገው ነው። ጥሩ ነገር ካሰብኩ ችግር የለውም። እና ዳጊ ትላንት መጣ። ወርተኛ ያና ክል እንድትረዳኝ የምፈልገው ያና ክል ነው። ግልፍተኛ ወይም ወይ ደግሞ የሰው ንቀት ምናምን ኑሮብኝ አይደለም። ያና ክል ሰው ላይ እንደዛ ምጮ ስሆን እንድትረዳኝ የምፈልገው እሱ ነው። ምክንያቱም ያው የሆነ ነገር አለ። እኔ የምፈልገውን ነገር ማጣት ስለማልፈልግ ለዛ ነገር ነው እንደዛ የተንጨራጨርኩ የጮክ የነበረው እንጂ እንደዛ አይነት ባህሪ ኖሮኝ አይደለም። ትናንት ካስቀየምኩ ሶሪ፣ እሺ። የምር የለም ማለት ስለዚህ ከመር ወይ መጨቃጨቅ እኮ አያስፈልግም። ምክንያቱም የምትጨቃጨቁም ከዳጊ ጋር ሳይሆን ከኔ ጋር ነው ያለበት። እኮ እኔ ጋር እንዳውራ ፈልገው ማለት ምክንያቱም ከኔ ጋር ነው የነበርከው ከኔ ጋር ነው የምትፈልገው ነገር ከኔ ጋር ነው የምትጨርሰው። አንተ ሁለታችሁ መገናኘት ውጪ እራሱ ጥሩ አይደለም። ምክንያቱም የምታወሩት ነገር የለም። ይገባኛል። አሜሪሱ አስቦ ነው ለካይ የመጣው ስምትላልነገረኝበቃሽ ማንኛውም ባለፉ ነገሮች እንትን ማለት አይጠበቅብንም። ላግኘው የሚያልኩት የራሴ ነው እኔ ስላላወቅት የለበት አይ፣ ያልነገርኩሽ ጥሩ ነገር አልነበረበት። ዛሬ ጥሩ ነገር ነው ያለው። እናሽ ወደ ጉዳይ፣ በጣም ትልቅ ነገር ነው አስቤ የመጣሁት። አክብራችሁ ይህ ነገር እንድታደርጉ ትፈልጋለሁ። አይኖንን ይጎዳኛል ግን ችግር የለውም። ለምወደው ነገር ነው ዋጋ እየከፈልኩ ያለሁት ለምፈልገው ነገር ነው ለኔ ለምለው ነገር ነው ዋጋ እየከፈልኩ ያለሁት፣ ችግር የለውም። እያየሁ ነው፣ እናንተ ሁለታችሁ ያላችሁ ነገር ደስ ይላል። ሰው የሚለው ነው ለኔ፣ ደስ ብሎኝም ላይለኝም ይችላል። ኋላ ግን ይሁን አንድ ነገር ብቻ እንድታረጉልኝ ነው የምፈልገው። እሺ፣ ምንድነው? እናረጋግ ችግር የለም እናረጋግ። ለአንተ የሚያስደስት ከሆነ ችግር የለም። ለእኔ የሚያስደስተኝ ነገርማ እንደማታደርግ ግልጽ ነው። እሱ አሁን ለጭቅጭቅ አይደለም እኮ። ምንድነው ሲጀምር አብሪኮ፣ የሆነ አይደለም እኔ የሚገርመኝ ነገር ማለት ነው። አንተ ሌላ ሰው እየሆንክብኝ ያለው ምንድነው? ታኔ አብሪኮ፣ እንደዚህ አላቅህም። የአንቺ ሌላ ሰው መሆን አይታይሽ ማለት ለዛ ነው እንደዛ ነው እኔ ሌላ ሰው አይደለም ምክንያቱ እኔ ሌላ ሰው እንዳልሆንክ ዳጊ ማን ነው የት ነው በምን እንደምታ ለአንተ አዲስ ነገር ካልሆነ ማለት ነው ሁሉ ነገር በደል ባለፈ ነገር መጨቃጨቅ በልጅነታችሁ ነው የምትታወቁት እርስ በርሳችሁ ትተሳሰባላችሁ ምርጦች ትምህርት የምትሳሰቡ ጓደኛዎች ናቸው። እኔ ነኝ አሁን እኮ መጥቼ በመሀላችሁ የገባሁት አሁን ነው። ስለ ቦክሲ ነው። አዳምጭኛ፣ ልጨርስና ትነግርኛ። በመሀላችሁ የገባሁት እኔ ነኝ፣ አዲስ መጤ ነኝ። ገብቷቸዋል። እናንተ የድሮ ናችሁ። እንደሰማሁትም ኮሜንት ላይ እንዳነበብኩትም ከእናንተ አንጻር ሳያችሁ ማለት ነው። እኔ አሁን መጥቼ የሰውን ህይወት መበጥበት አልፈልግም። ይህን ያን ነገር ማድረግ የምፈልገው ከአንቺም ከእሱም ህይወት መውጣው የኔ ህይወት እንደሚጎዳ ካልሆን ፈጣሪ ይመስገን። ነገሮች ከፈጣሪ ጋር ይስተካከላሉ። አንድ ቀን ግን እርግጠኛ መሆን እፈልጋለሁ፣ በነገሮች የምር መሆኑን፣ እናንተ ያላችሁ ግንኙነት ሪል መሆኑን ማመን እፈልጋለሁ። ያን ነገር የማረጋገጥበትን መንገድ ራሴ ነኝ አስቤ የደረስኩበት። ጭራሽ አንተነህ ለእኔ እና የዳጊ ግንኙነት እርግጠኛ መሆን ለራሴ ስል ነው፣ ለእናንተ አይደለም፣ ለራሴ ስል ለአንቺም ስል እርግጠኛ መሆን እፈልጋለሁ። በሁለታችሁ መሀል ያለውን ነገር ነግራችሁኝ ከአፋችሁ ሰምቼ መጉዳት አልፈልግም። በተግባር አይቼ ራሴን በደንብ አሳምኜ ነው ከእናንተ መለያየት ንፈልገው። ተረድተኛ፣ እና ግራ እያጋባኝ ያለውን ጥያቄ ትልቅ ነገር ነው የያዝኩት፣ ስሜት ገደል አስገብቼ ነው በሁለታችሁ መሀል የሆን ነገር እንዳለ አምኛለሁ፣ ግን ደግሞ በጣም እርግጠኛ መሆን እፈልጋለሁ። ይሄ ደግሞ ምንድን ነው? ያው የምን ዕቃ እንደሆነ ታውቃላችሁ። ከፈታል እኮ እኮ አንተ ለምን ገዛኸው? ያዘው ዳጊ፣ አንዴ ምን ደውቁ፣ አውሪ እኮ ምን እያረክ ነው ያለው? የምን ዕቃ ነው? ይመስለኝ የቀለበት ቀን እኮ። አይ ምን እሰራለሁ ነው ማለት። በሁለታችሁ ነገር እርግጠኛ መሆን እፈልጋለሁ። እሷንም እንደማትጎዳዱ አንተ ለሷ ያለህን ቦታ፣ እሷ ለአንተ ያላትን ቦታ ማረጋገጥ እፈልጋለሁ። በደንብ እርግጠኛ ስሆን ነው የኔን ነገር ገደል ማስገባት ምንፈልገው። እና አብሪኮ አንተንም ተራራጋን ተራራገጥልን። አንተ ገዝተህ ጓደኛሽ አንተ ተቀበለኝና ምን በእናንተ ነው። የምር ታፈቅራታለህ አንተ? በዚህ ነው የምትተማመነው? ሚሊዮን ነገር እርግጠኛ መሆን እፈልጋለሁ። አብሪኩ፣ ምን ያክል ነገር የምትተማመነው ትልቅ ግንኙነት አለው የሚለውን ማረጋገጥ እፈልጋለሁ። እና እባክህ ተቀበለኝ እና አድርግላት እና ደስ ይላል። አይደለም አሁን እኛ አሁን አክብረን ነው የመጣ ነው። አብሪኩ፣ ይሄ ነገር ካደረገልኝ ነው የምታምነው ነገሮቹን

ይህ ቀለበት ማለት በጣም ትልቅ ነገር ነው። በጣም ቀላል እንደዚህ እንደዚህ እንደሚደረግ አይነት ነገር አለ። ቀለበት ማለት ቃል ኪዳን ማለት ነው። ቃል ኪዳን ደግሞ በእግዚአብሔር አንጻር፣ በሌላ አንጻር በጣም ትልቅ ነገር ነው ገባሽ አለ። ዝም ብሎ እንደዚህ መንገድ ላይ የሚታሰረው ወይም እሱ ሰርላ ስላሊ ማስልሽ ነገር አለ። አይ እኔ እሱ በእኛም በዚህ ነገር የሚተማመን ከሆነ ማረግ ችግር የለውም ነው የፈለገውን ማሰብ ይችላል። እኔ እሱ ፊት ልንገርሽ፣ አንተ ፊት ልንገር፣ አብሪኮ እንደፈለክ ገባ አይደለም ከፈለክ እርግጠኛ ሆነ አትሆን እኔ ቀለበት እዚህ ጋር ማሰር አልችልም፣ አላደርጉም። እሺ ምን ችግር አለ? ተቀበለው ነው ምክንያቱም እንዲልኮ ነው ሰገር ገባሽ እኮ ነገር አድርግላትና እኔ ልፈታችሁ በዚህ ነገር እኔ ምንም ቀለበት በጣም ትልቅ ነገር ነው። አዎ ገብቶኛል፣ ትልቅ ነገር ነው አውቃለሁ። ግን ችግር የለውም። አሁን አንተ ሰርልኝ እኔ ይቀበላል ብለህ እኔ ላስርልሽ የምችለው እኔ ስፈልግ ብቻ ወይም የሆነ የራሴ ፕሮግራም አዘጋጅቼ እኔ ራሴ በፈለግኩት ቀን በፈለግኩት ሰዓት በፈለግኩት ሁኔታ አመቻች ራሴ አስቤ ካልሆነ በስተቀር እሱ እሰርላት ስላለኝ ምን ማሰርልሽ ነገር አለ? ገባሽ? እንደሚጎዳኝ አውቃለሁ፣ ግን ከሷ ደስታ አይበልጥብኝም። እንድታዳምጠኝ እፈልጋለሁ። አንዴ ዛውራ፣ እያዳመጥኩ ነው። ይሄን ቀለበት ስታስርላት እኔን ይጎዳኛል አውቃለሁ የኔ ስሜቶች የሚሰባበሩበት መንገዶች አሉ፣ ግን ለእሷ ስሜት ካለኝ አንጻር ጥሩ ነገር እንዲገጥማት ከምፈልግ አንጻር አንተ ለእሷ ያለህን ስሜት እርግጠኛ መሆን ይፈልጋል። እንደዚህ እንደ ቀልድ እኔም ያለኝ ስሜት ማጣት አልፈልግም፣ እሷም እንድትጎዳ አልፈልግም። ቢያንስ ጥሩ ጊዜ ያሳልፈናል። ምርጥ ጓደኛ ነበረች፣ በጣም መወዳት ጓደኛ፣ የምንተሳሰቡ ጓደኛሞች ነበርን። በጣም ነበር የምንዋደደው የምንተሳሰበው። ያን ነገር እንድትጎዳ አልፈልግም። እስከዛሬም ስታገል የነበረው ለእሱ ነው። እሷ ማጣት ስለማልፈልግ ነው። ግን ይህን ቀለበት ታረግላት ከሆነ ካደረግክላት፣ አንተ ለሷ ያለህን ቦታ እርግጠኛ ሆንኩ ማለት ነው። ያ ደግሞ እኔን ያስደስተኛል እሷንም ስለሚያስደስታት ገብቶሃል። ዳጊ ሶሱን ቀለበት አርግላትባ አርግላትና፣ እኔ በሰላም ሊሄድላችሁ። አንዴ ላስረዳ። እሷ እኔ ለእሷ ያለኝ ቦታ ቀለበት ስላሰርኩላት ብቻ የሚሆን ነገር ወይም የሚታወቅ ነገር የለም። ገባለ ኦሬዲ እሱ በውስጣችን ያለ ነገር እኔ የራሴ ውስጥ የሚያስበው ነገር አለ እሷም የራሱ አላት አንተ እዚህ ጋር ስላሰርክላት ብቻ እንደዚህ ኦሬዲ በቀስ ይወዳታል ምናምን እና አይደለም እንደዛ አይደለም ነገሮች ተባ አይደለም እኔ የራሴ መንገድ አለኝ እኔ ራሴን የቻልኩ ሰው ነኝ የራሴ መንገድ አለኝ አንተ ስላልከው ወይም እንደዚህ ስላረግ የሚሆን ነገር አለ ማንም መጥቶ በራሴ መንገድ በእንደዚህ ሁኔታ ይሄድ በእንደዚህ ሁኔታ ይሄድ እንዲለኝ አልፈልግም። እኔ ነፃ ሰው ነኝ ገባህ አይደለ? እና ይሄ እንደዚህ ያልከው ነገር ይሄ ዕቃ ዕቃ ጨዋታ አይደለም። ገባህ አይደለ? አብሪኮ፣ እንደዚህ እንትን አይደለም ያዝ ነው። ቀልድ አይደለም ያዝ ነው። ቀለበት ምን ችግር አለ? አንተ ቆቀለ ስለአልኩ ነው። ምንም ችግር የለውም። እኔ እቀበልሃለሁ። አንተ አትጨናነቅ። ወይኔ እዚህ ጋር ያልገባሽ ነገር አለ። ምንድን ነው ያልገባኝ? እሺ ቀለበት ትርጉሙን በጣም ከባድ ነገር ነው። እንደዚህ ቀለል ላድርገን፣ ምንም ሳናስበው፣ ምንም ፕላን ሳናደርግ፣ እንደዚህ የምናደርገው ነገር አለ። ቀለበት ማለት በጣም ከባድ ነገር ነው። ቃል ኪዳን እንደማለት ማለት ነው። ይህን ቀለበት ሳስረልሽ፣ ይህን ቀለበት ሳደርግልሽ፣ በእኛ ዙሪያ ያሉ የራሳቸው ሰዎች የምንላቸው ሁሉም እንትን ብለው የሚያገለንበት በእግዚአብሔር ዘንድም ፍቃድ ተሰጥቶ ካልሆነ በስተቀር እንደዚህ ሜዳ ላይ ወይም እንደዚህ ምንም ሳልናስበው የሚሆን ነገር አለ። ገባሽ አለ። ቃል ኪዳን ማለት ደግሞ በቃ ትልቅ ነገር ነው። ቃል ማለት ያው ነው፣ በቃ እግዚአብሔር ራሱ በጣም ትልቅ ነገር ነው፣ ከባድ ነገር ነው። ገባሽ አለ እንጂ እንደዚህ ሜዳ ላይ ወይም አብሪኮ ስላለ ብቻ የሚሆን ነገር አለ አለ ስለዚህ እን ቀለበት ያለው ያዘውን አድርግላት። እንደ እርግጠኛ እንደሆነ ነው። አብቂ ያዘው ደስ ይበለኝ ይክፋኝ አላቅም። ቤተሰብ የተሰማኝ ያለው ነገር የደስታም ነው የሐዘንም ነው። ማለት እርግጠኛ መሆን ነበረብኝ በእነሱ ግንኙነት፣ ግን ደስ ይበለኝ መሰለኝ። ግንኙነት የላቸው ማየት እየቀለዱብኝ ነበር። እኔ የተረዳሁት እንደዛ ነው። ወይ ግንኙነት አለኝ እኔ እንጃ ብቻ ደስ ብሎኛል። የተደበላለቀ ስሜት የተሰማኝ ነው። ቻው በቃ ቤተሰብ ሊሂድ እኔም ለከፋ ዋንጀት ከለላ